ጤና ይስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ጀምሯል። ከዜናዎቹ ጋር ሰብለ ጽጌ አብሬያችሁ ቆይታ አደርጋለሁ። የህዝብ ተወካዮች ምክር ቤት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግግ ረቂቅ አዋጅን አጸደቀ። ማሻሻያው በክልሎች የሚቋቋም ጊዜያዊ አስተዳደርን የጊዜ ቆይታ የሚወስን መሆኑም ተገልጿል። ኤልሳጉሽ ተጨማሪ አላት። የህዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት ሁለተኛ መደበኛ ጉባኤ የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግግ ማሻሻያ ረቂቅ አዋጅን መርምሯል። ይህ ማሻሻያ ረቂቅ አዋጁ አተገባበር ላይ የታዩ ክፍተቶችን ለመሙላትና አፈጻጸሙን ውጤታማ ለማድረግ የሚያስችል መሆኑን በምክር ቤቱ ተገልጿል። በምክር ቤቱ የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ የፌዴራል መንግስት በክልሎች ጣልቃ የሚገባው ከአቅም በላይ የሆነ የጸጥታ ችግር ሲያጋጥምና ህገ መንግስታዊ ስርዓቱ ሲጣስ መሆኑን በመግለጽ ማሻሻያ የተደረገበትን የ ጊዜው አስተዳደር የማቋቋም ስልጣንና ተግባርን አስመልክተው ማብራሪያ ሰጥቷል። አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለምለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። ረቂቅ የማሻሻያ አዋጁ ሶስት አንቀጾች ያሉት ሲሆን አንቀጽ ሁለት በነባር አዋጁ ቁጥር 395 ዝባር 2003 ላይ ስለተሻሻሉ ጉዳዮች ዝርዝር ድንጋጌዎችን አካቷል። በዚህም መሰረት በነባሩ አዋጅ አንቀጽ 15 ስር ሦስተኛው ንዑስ አንቀጽ በመተካት የጊዜያዊ አስተዳደሩ የቆይታ ጊዜን የቆይታ ጊዜው ስለሚራዘምበት አግባብ የፌዴሬሽን አፈ ጉባኤ ውሳኔን፣ እና ውሳኔው በፌዴሬሽን ምክር ቤት ስለሚጸድቅበት አግባብ የሚደነግጉ ተጨማሪ አምስት ንኡሳን አንቀጾች እንዲጨመሩ ተደርጓል። የምክር ቤት አባላቱም የማሻሻያ ረቂቅ አዋጁን አስፈላጊነት የገለጹ ሲሆን ነገር ግን በረቂቅ አዋጁ ላይ ሌሎች ማሻሻያ ሊደረግባቸው የሚገቡ ጉዳዮች መኖራቸውን ጠቅሷል። የፌዴሬሽን ምክር ቤት በአመት ሁለት ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤው ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደረግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው፣ አንቀጽ 15 በጣም ወሳኝ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ። የቆየውን አዋጅ ሳየው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ሶ ነቅሰን አንቀጽ አስራ አምስትን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ከምክር ቤት አባላቱ ለተነሱ ጥያቄዎች ምላሽ የሰጡት የፍትህ ሚኒስትሯ ሀና አርአያ ስላሴ ይህ ማሻሻያ በፌዴሬሽን ምክር ቤት የሚቋቋመውን ጊዜ አስተዳደር እንዴትና ለምን ያክል ጊዜ ይቆያል የሚለውን የሚደነግግ መሆኑን አብራርተዋል። ሌሎችም ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜ ያስተዳደሩ ሕገ መንግሥታዊ ሥርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ማሻሻያው የፌዴራል መንግስት በክልሎች ጊዜ አስተዳደር የማቋቋም ስልጣን ላይ ያለውን የጊዜ ገደም የሚወስንና የሚራዘምባቸውን ዝርዝር ሀሳቦች የያዘ መሆኑም ተገልጿል። ምክር ቤቱ የማሻሻያ ረቂቅ አዋጁን በአብላጫ ድምጽና በሁለት ድምጽ ተአቅቦ አጽድቋል። የአዲስ አበባ ከተማ አስተዳደር 100 በኤሌክትሪክ የሚሰሩ ተሽከርካሪዎችን የብዙሃን ትራንስፖርት ስራ አስጀመረ። የተሽከርካሪዎቹ ስራ መጀመር በከተማው የሚታየውን የትራንስፖርት ችግር ከመቅረፍ ባለፈ የአካባቢ ብክለትን ለመከላከል ያላቸው ሚናም የላቀ መሆኑን የከተማ አስተዳደሩ አስታውቋል። ተመስገን ዳረጎት ዝርዝር አለው። በአዲስ አበባ ከተማ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ በትራንስፖርት እጥረት ምክንያት ረዣዥም ሰልፎችን መመልከት የተለመደ ነው። ችግሩን ለመቅረፍ ከተማ አስተዳደሩ የተለያዩ ተግባራትን እያከናወነ ይገኛል። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ አንድ መቶ ተሽከርካሪዎችን ወደ ሥራ አስገብቷል። ይህም በከተማ አስተዳደሩ የሚታየውን የትራንስፖርት ችግር ለመቅረፍ ያግዛል ተብሎ ይታሰባል። ጠዋትና ማታ በአዲስ አበባ ጎዳናዎች ስንመላለስ ከፍተኛ የህዝብ ሰልፍና እንግልት ማየት እጅግ በጣም እያሳቀቀን ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትራንስፖርት ፍሰቱን ለማቀላጠፍ የትራንስፖርት ተሽከርካሪዎችን ከማቅረብ ባለፈ ተሽከርካሪዎችን ለማስተዳደር ከግል ባለሀብቶች ጋር መስራት በማስፈለጉ የማስተዳደር ስርዓቱ ለግል ባለሀብት መሰጠቱን ተናግረዋል። የግል ሴክተሩ መስራት የሚችልባቸውን የአገልግሎት ዓይነቶች ለይተን የበለጠ የግል ሴክተሩ ውጤታማ የሚሆንባቸው መሆኑ ሲረጋገጥ ለግል ሴክተሩ በመስጠት እና በጋራም በመስራት ተግባራዊ እናድርገው ብለን ካቢኔያችን ወስኗል። በዚህ መሰረት የመጀመሪያውን የትራንስፖርት ኦፕሬተርነት የበላይነክንዴ ግሩፕ እነኚን አውቶቢሶች ገዝቶ በውሉ መሰረት ከማቅረቡ በተጨማሪ የመጀመሪያው የትራንስፖርት ኦፕሬተር በመሆን በግልና በመንግስት አጋርነት ወደ ተግባር ያስገባቸዋል። ይሄም ለከተማችንም ሆነ ለሀገራችን ከአሰራር አንጻር ፈርቀዳጅ ነው የመጀመሪያው ነው። እንግዲህ ውጤታማ ለመሆን በጋራ በርብርብ በመስራት የበለጠ ምሳሌነታችንን እናጎላዋለን ብዬ አስባለሁ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ሲሜ በአዲስ አበባ ስራ የጀመረው ከብክለት ነጻ የሆነ ትራንስፖርት ጽዱ አካባቢ ለመፍጠር ከማስቻሉ በላይ የነዳጅ ወጪን ለመቀነስ ያስችላል ብለዋል አዲስ አበባ ምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። በሌላ መልኩ ቅድም እንደተባለው በሌለን የውጭ ምንዛሬ የምናስመጣውን የነዳጅ ዋጋ ማስቀረት እንዲሁም በዓለም ገበያ ምክንያት በነዳጅ ዋጋ ላይ በሚመጣ ለውጥ እኛ ላይ የሚመጣውንም ተጽዕኖ ለመቀነስ ያስችለናል። እንደዚህ አይነቱ ስራ በከተማው ያለውን የተሽከርካሪ ፍሰት የተቀላጠፈ ለማድረግ የመሠረተ ልማት ግንባታዎች እየተካሄዱ መሆኑን የገለጹት ደግሞ የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ናቸው። ከተማ አስተዳደሩ በዛ ትራንስፖርትና በሌሎች የትራንስፖርት አማራጮች በቀን 3.8 ሚሊዮን ነዋሪዎችን የማጓጓዝ ስራ እያከናወነ መሆኑን ጨምረው ገልጸዋል። ባለፉት የለውጥ ዓመታት የመንገድ፣ የተርሚናል፣ የመኪና ማቆሚያ፣ የታክሲና የአውቶቡስ ጫኛና ማውረጃ ቢዎች የእግረኛና የብስክሌት መንገዶች መሰረተ ልማቶች በስፋት ተሰርተዋል። ዛሬ ላይ በቀን 1170 በላይ አውቶቡሶችን በማሰማራት የብዙሃን ትራንስፖርት አገልግሎት እየተሰጠ ሲሆን በቀን የሚጓጓዘው የህዝብ ቁጥር 1.1 ሚሊዮን ማድረስ ተችሏል። የቀላል ባቡር ትራንስፖርትን በመጠቀም የግል አዲስ አበባ የአውቶቡስ አገልግሎት ድርጅትና ሌሎች የታክሲ የሚኒባስና የቅጥቅጥ የሀገር አቋራጭ አውቶቡሶችን ድጋፍ በመጠቀም እና ተደራሽ ባልሆኑ የከተማችን አካባቢዎች ደግሞ የባጃጅ ትራንስፖርት አማራጭን በመጠቀም ጭምር በቀን ለ3.87 ሚሊየን ህዝብ የትራንስፖርት አገልግሎት እየሰጠ ይገኛል። በአዲስ አበባ ስራ የጀመሩት 100 በኤሌክትሪክ የሚሰሩ ከፍተኛ የህዝብ ማመላለሻ አውቶቡሶች በከተማዋ የሚታየውን የትራንስፖርት እጥረት ለመቅረፍ ያግዛሉ ተብሏል። በተያያዘ ዜና በአዲስ አበባ ስራ የጀመሩት በኤሌክትሪክ የሚሰሩ ተሽከርካሪዎች የተለያዩ ቴክኖሎጂዎች የተገጠሙላቸው መሆኑ ተገልጿል። ከቴክኖሎጂዎቹ አንዱ ባስ ካርድ የክፍያ ስርዓት እንደሆነም ተጠቁሟል። ተመስገን እንዳደረጉት ተጨማሪውን ይዟል። በአዲስ አበባ ስራ የጀመሩት ኤሌክትሪክ መኪናዎች አንዴ በሞሉት ኃይል እስከ ሶስት ቀን መጓዝ የሚችሉ መሆናቸውን የመንገድ ፔሊሲ ስራ አስኪያጅ ሲሳይ ካሳውን ተናግረዋል። እነዚህ ባሶች የመጀመሪያ የኤሌክትሪክ ባሶች በከተማ ውስጥ ናቸው። እነዚህ ኤሌክትሪክ ባሶች 350 ኪሎዋት ባትሪ ያላቸው እስከ ባንድ ቻርጅ እስከ ሶስት ቀን ማገልገል የሚችሉ ባሶች ናቸው። ባስ ውስጥ የተገጠሙ ካሜራዎች፣ ጂፒኤሶች፣ ሴንሰሮችን በመጠቀም ለዋናው ኮንትሮል ሴንተራችን ኢንፎርሜሽን ይልካል። አንድ ባስ በቀን ስንት ኪሎ ሜትር ተጓዘ፣ ምን ያክል ሰው አስተናገደ፣ ምን ያክል ጊዜ ፓርክ አደረገ የሚለውን ኢንፎርሜሽን ይሰጠናል። ተሽከርካሪዎቹ የራሳቸው ባስ ካርድ የተባለ የክፍያ ስርዓትን የሚጠቀማሉ ተብሏል። የመንገድ ካርድ የመንገድ ባስ ካርድ የሚባላለን መንገድ ባስ ካርድን የመንገድ ባስ ካርድን ተጠቅሞ አንድ ሰው ባስ ካርዱን በመጠቀም ባስ ካርዱ ላይ ገንዘብ ያስገባል። ገንዘብ ካስገባ በኋላ ያስገባውን ብር እዚህ ጋር እየመጣ የአስር ብር ጉዞ ከሆነ ታፕ እያደረገ መክፈል ይችላል ማለት ነው። በሁለቱም መሆን ይችላል፣ ማስነካት ይቻላል ገንዘብ ይቆርጣል። ገንዘብ ከቆረጠ ቬሪፋይ ካደረገ በኋላ ሹፌሩ አረጋግጦ እንደከፈልክ መግባት ይቻላል ማለት ነው። የአንድ ወርም የሁለት ወርም እዚህ ላይ ዲፖዝ አድርጎ ትኬት ሳይቆርጥ መግባት ይችላል። አሁን ባስ ካርዱን ከየት ነው ተሳፋሪዎች የሚያገኙ? ስቴሽኖች ላይ የቬሎሲቲ ካሸሮች ይኖራሉ። እነዚህ ካርዶችን በስልክ ቁጥራቸው አክቲቬት እየተደረገ ዲፖዝ እየተደረገ ይሰጣቸዋል። ለጊዜው ለካርድ አናስከፍልም እስከሆነ ያክል ጊዜ ለዲፖዚት ብቻ ነው የምናስከፍለው። ከዲፖዚቱን ካስገባ በኋላ ይጠቀማል። ልክ ሊያልቅበት ሲል ተመልሶ እዛው ስቴሽን ላይ መሆን የለበትም። ኤኒ ሪቻርጅ ማድረግ የሚችል ካሸር ጋር ሄዶ ሪቻርጅ ያደርጋል ማለት ነው። አውቶቡሶቹ ከባስካርድ በተጨማሪ መደበኛ ትኬትን የሚጠቀሙ ሲሆን ቴሌብርን ጨምሮ ከባንኮች የኤሌክትሮኒክ ግብይት ጋርም የተያያዘ ስርዓት እንደሚጀመር ስራ አስኪያጁ ተናግረዋል። በጀርባ በር ስቲል የቲኬት አቅም የሌላቸው ሰዎች የቲኬተር ቦክስ አለን። ቲኬተሮች እዚህ ነው የሚቀመጡት። ቲኬተሮችን ሰው በዚህ ቲኬት ይቆርጣሉ፣ በዋና በር ይገባሉ። ትኬት በዚህ ከቆረጡ በኋላ በዋና በር ከገቡ በኋላ የሚወጡት በዚህ ይሆናል። አዲስ በቅርብ አሁን ኢምፕሊመንት ያላደረግ ነው። በቅርብ ኢምፕሊመንት የምናደርገው ከተለያዩ ባንኮችና የሞባይል መኒ የምንላቸው እንደ ቴሌ ብር፣ ሲቢ ብር፣ ኢብር ጋር በመተባበር በነሱ በመጠቀም ሰው ኪው አር ኮድ ጀኔሬት አድርጎ የሚከፍልበትን ኪው አር ኮድ የቲኬቱን ባርኮድ በሚያስያይበት ቦታ ላይ ኪዋር ኮዱን እስካን አድርጎ መግባት ይችላል። በአዲስ አበባ ስራ የጀመሩ ተሽከርካሪዎች ተሳፋሪዎችን ለመቆጣጠር ከማስቻላቸው በላይ የሚሰበሰበውን ገቢ ለማወቅና ተሽከርካሪዎች በስራ ላይ መሆናቸውን መቆጣጠር የሚያስችል ስርዓትም ተገጥሞላቸዋል። በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ በአዲስ አበባ እየተከናወኑ ያሉ የልማት ስራዎችን አደነቁ። አምባሳደሩ አዲስ አበባ ከኒውዮርክ በመቀጠል ሁለተኛዋ የዲፕሎማሲ ማዕከል ናትም ብለዋል። ዮሐንስ ልጅ አለም ተጨማሪ አለው። አዲስ አበባ በፈጣን ልማት ውስጥ ትገኛለች። በዓለም የዲፕሎማሲ ስበት ካላቸው ከተሞች ቀዳሚዎቹ ተርታ መሰለፏ ደግሞ የልማቱን አስፈላጊነት ከፍ ያደርገዋል። የአፍሪካ ሕብረትን ጨምሮ ሌሎች አጉራዊና ዓለም አቀፋዊ ድርጅቶች በመዲናዋ መኖራቸው ከተማዋን በዓለም ሶስተኛዋ የዲፕሎማሲ ማዕከል ተብላ እንድትታወቅ አድርጓታል። በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ደግሞ ከኒውዮርክ በመቀጠል አዲስ አበባ ሁለተኛዋ የዲፕሎማሲ የስበት ማዕከል የሆነች ከተማ ናት ሲሉ ይከራክራሉ አዲስ አበባ በእውነቱ በዲፕሎማቲክ ከተማነቷ ይህርን እንደሆን ከኒውዮርክ ቀጥሎ አዲስ አበባ ናት ብዬ ነው እማምነው። ምክንያቱም ሁለተኛ አድርጎ ብዙ ጊዜ የሚሉት የጀኔቫን ነው። ከጀኔቫ አዲስ አበባ ትበልጣለች፣ ያለው የዓለም አቀፍ ውክልና ያለባት ሀገር ናት። ምክንያቱም ኒውዮርክ ሄድክ እንደሆን ዩናይትድ ኔሽን ብቻ ነው ያለው፣ አዲስ አበባ የመጣህ እንደሆን ግን ዩናይትድ ኔሽንም አለ አፍሪካን ዩኒየን አለ፣ የወርልድ ባንክ አለ፣ እንዲሁም ደግሞ የዩኤንዲፒ የዩናይትድ ኔሽን ዲቨሎፕመንት ፕሮግራም አለ፣ የአፍሪካ የልማት ባንክ አለ። የዓለም አምባሳደሮች እዚህ ነው ያሉት። ስለዚህ ከኒውዮርክ ቀጥላ በሁለተኛ ደረጃ በዲፕሎማቲክ ኮሚዩኒቲ ያለባት አገር ከተማናት ብዬ አምናለሁ። መዲና ከዲፕሎማሲ የስበት ማዕከልነቷ በተጨማሪ ውጤታማ የሆነው የኢትዮጵያ አየር መንገድ መኖሩ ደግሞ የከተማዋን አስፈላጊነት ከፍ አድርጎታል። ዓለም አቀፍ መንገደኞች ወደ ተለያዩ ሀገራት በተለይም ወደ ሩቅ ምስራቅ በሚያደርጉት በረራ ሂደት አዲስ አበባ የትራንሲት ማዕከል ሆና እያገለገለች ትገኛለች። መንገደኞች በከተማዋ በሚኖራቸው የትራንሲት ቆይታ ስለ ከተማዋ መልካም ትዝታ ይዘው እንዲሄዱ ለማድረግ የሚያስችሉ ስራዎች እየተሰሩ ይገኛሉ። ለአፍሪካ ምንም እንኳ ጂኦግራፊካሊ በምስራቅ አፍሪካ ብትገኝም የአፍሪካ ማዕከል ልብ ናት ማለት ይቻላል። ምክንያቱም በአቪዬሽን ደረጃ የሄድክ እንደሆነ ዛሬ ወደ አፍሪካ፣ ወደ ሩቅ ምስራቅ አገሮች፣ ወደ ቻይና፣ ወደ እነዚህ የሚሄዱት ሁሉ ማዕከል ሁና ትራንዚት የምታካሄደው የአዲስ አበባ ከተማ ናት። በኢትዮጵያ እስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ካሚኮ ዲፕሎማት ዊንዶ ጋር በነበራቸው ቆይታ በአዲስ አበባ ከተማ እየተሰሩ ያሉ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ነው ያመለከቱት። በእውነቱ የአዲስ አበባ ከተማ አሁን ያለው የከተማዋ የልማት ሂደት ይሄ ኮሪደር ልማት የሚባለው መንገዶችን የማስፋት ሁኔታ መብራቶችን ብዙ ፎቆችን የመስራት ሁኔታ ስትመለከተው፣ አዲስ አበባ በአጭር ጊዜ ውስጥ ከፍተኛ ደረጃ ይሄ በእንደዚህ ያለ ከተማ በእንደዚህ ያለ ሂደቱ ከቀጠለ አዲስ አበባ ከዓለም እጅግ ቦታ የምትወደድና ውበት ያላት ከተማ ሁና ልትመደብ ትችላለች ብዬ አምናለሁ እና በጣም ጥሩ ሂደት ነው ያለው፣ ጥሩ ይዘት ነው ያለው። በዚህ ሂደት ላይ መቀጠል አስፈላጊ ይሆናል ማለት ነው። ይሄ ደግሞ ለሕዝቦችም ለሀገሪቱ ከፍተኛ ጥቅም ይሆናል ማለት ነው። አዲስ አበባ የእስራኤልን ጨምሮ የተለያዩ ኤምባሲዎች መቀመጫ ከተማም ሆና እያገለገለች ትገኛለች። ተመልካቾች ዜናዎቻችን አሁንም እንደቀጠሉ ናቸው። በተከታይነት አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫት አቀርበዋለች። የአሜሪካ ባለሀብቶች በኢትዮጵያ በተለያዩ ኢንቨስትመንት መስኮች ያለውን ምቹ ሁኔታ እንዲጠቀሙ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ጥሪ አስተላለፉ። አምባሳደር ብናልፍ አንዱዓለም በዌስት ቨርጂኒያ የምትገኘውን ሞርጋንታውን ከተማ ጎብኝተዋል። ጉብኝቱ በንግድና ኢንቨስትመንት፣ በትምህርትና ምርምር፣ በቴክኖሎጂና ኢኖቬሽን፣ በሰው ሰራሽ አስተውሎት እንዲሁም በባህል ልውውጥ ላይ ትኩረት ያደረገ መሆኑን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ ያመለክታል። አምባሳደር ብናልፍ ኢትዮጵያ ከቅርብ ጊዜያት ወዲህ በሙሉ አቅም እየተገበረችው የምትገኘውን የኢኮኖሚ ማሻሻያ በተመለከተ ለተመራቾች ማብራሪያ ሰጥተዋል። በተለያዩ ዘርፎች መዋለ ንዋያቸውን ለማፍሰስ ወደ ኢትዮጵያ ለሚመጡ ባለሀብቶች ከመቸውም ጊዜ በላይ ምቹ ሁኔታ እንዳለ ገልጸዋል። የተለያዩ የኢንቨስትመንት አማራጮች ለመመልከት ወደ ኢትዮጵያ ለሚሄዱ አሜሪካን ኢንቨስተሮች ኤምባሲው አስፈላጊውን ድጋፍ እንደሚያደርግ አመልክቷል። ዘገባው የኢዚያ ነው። በዓለም አቀፍ ደረጃ የ2025 የስርዓተ ምግብ ለእድገት ጉባኤ በፈረንሳይ ፓሪስ ከተማ ተካሄደ። ይህ መድረክ በየአራት ዓመቱ የሚካሄድ ሲሆን የተባበሩት መንግስታት አባል የሆኑ ሀገራትና አጋር አካላት ለስርዓተ ምግብ እድገት ያላቸውን ቁርጠኝነት የሚገልጹበት መድረክ ነው። በመድረኩ ኢትዮጵያ በ2021 እንደ አውሮፓውያን አቆጣጠር በጃፓን ቶኪዮ በተደረገ ጉባኤ የተቀመጠውን ግቦች አፈጻጸም ያቀረበች ሲሆን ከ2026 እስከ 2030 እንደ አውሮፓውያን አቆጣጠር ለማሳካት ያስቀመጠቻቸውንም የምግብና ስርዓተ ምግብ እንዲሁም ሰቆጣ ቃል ኪዳን ትግበራ ግቦች ይፋ አድርጋለች። መድረኩን በንግግር የከፈቱት የጤና ሚኒስቴር ሚኒስትር ዴታ ዶክተር ደረጀ ዱጉማ መንግስት በስርዓተ ምግብ ላይ መዋለ ንዋይ በማፍሰስ ለሰው ሀብት ልማትና ሀገራዊና ዓለም አቀፋዊ የልማት ግቦችን ለማሳካት ከፍተኛ አመራሩ አመራር በመስጠትና ሀብት በመደብ ቁርጠኝነቱን አጠናክሮ መቀጠሉን ገልጿል። ዘገባው የጤና ሚኒስቴር ነው። በየአካባቢው የተገነቡና የሕዝባችንን የኑሮ ደረጃ እያሻሻሉ የከተማችንንም የሀገራችንንም ገጽታ እየቀየሩ የሚገኙትን ግዙፍ ልማቶች ከጠዋት እስከ ማታ ከመጋቢት እስከ መጋቢት በተደረገው ቅንጅታዊ ርብርብ የተመዘገቡ የለውጡ ፍሬዎች ናቸው ሲል የአዲስ አበባ ከተማ ኮሚኒኬሽን ቢሮ ገለጸ። በየደረጃው የሚገኙ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶች፣ የጸጥታ አካላትና ሌሎችም የህብረተሰብ ክፍሎች ከመጋቢት እስከ መጋቢት ባለፉት የለውጥ አመታት በከተማዋ የተገነቡ ግዙፍና ሰው ተኮር የልማት ፕሮጀክቶችን እየጎበኙ ሲሆን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 አስደናቂ ሹት፣ የተመረጡ የእግር ኳስ ጨዋታዎች ሙያውን ጠንቅቀው በተረዱ ሙያተኞች ሜዳ ውስጥ ያሉ እስኪመስሎት በስሜትና በምናብ ወደ ስቴዲየም እንወስዳችኋለን። አሚኮ ስፖርት። አብሮነትን ከአሚኮ አዲስ ኤፍኤም 103.5 ጋር በማድረግ ምርትና አገልግሎቱን ያስተዋውቁ፣ አጋር ይሆኑ። አሚኮ አዲስ ኤፍኤም 103.5 ለህብረተሰብ ለውጥ እንተጋለን። በመጨረሻም ሰሞነኛ ሁነትን እንጠቁማችሁም የኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የፓን አፍሪካኒዝም እሳቤን ለማስረጽና ተጨባጭ ለውጥ እንዲያመጣ ለማድረግ ለበለጸገች አፍሪካ በሚል መሪ ሀሳብ የፓን አፍሪካ ወጣቶች አመራር ጉባኤ ከመጋቢት 25 እስከ 27 ቀን 2017 ዓ ም በአዲስ አበባ በአድዋ ድል መታሰቢያ ሙዚየም ያካሂዳል። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።